ሰላሙ አለይኩም ወረህመቱላሂ ወበረካቱሁ፣ ውድና የተከበራችሁ አቡካው ዘር ሳያት ተከታዮች እንደምን አላችሁ? አልሐምዱ ሊላ ከኔ ጋር ሁሉ ሰላም ነው። እነሆ ዛሬ ቀበሌ አምስት በአያሌው ባህር ቀብር ስር ሙባረክ ሰፈር የሚባል ቦታ ላይ ነው ያለ ነው። እንግዲህ ሁዶቼ የሚሸጥ ቦታ ነው ማሳያችሁ። ይህ የምትመለከቱት ባህር ዛፍ ይህን የያዘ ነው እንደምታዩት ይህንን ነው ይህና ጭምር ቤቷን ጨምሮ ወደዛ ቤቱ አለፍ ይላል ማለት ነው። እና ወዶቼ ይህን እንደምታዩት የሚሸጠው ካሬ ሁለት ሺ አምስት መቶ ነው። መግዛት የምትፈልጉ የራሴን በራሴ መስመር መደወል ትችላላችሁ። የራሴ ቦታ ነው። ኢንሻላህ ወዶቼ እንግዲህ ይህም ኩላ የያዘ ነው ማለት ነው። ውስጡ ባህር ዛፍ አለው። እንሻላ እንግዲህ ብዙ ነገር ለምቶበታል ግራር ምናምን እንደምታዩት። ከኔጋ መነጋገር ትችላላችሁ ማለት ነው። ውዶቼ እንግዲህ ይህ ለምትፈልጉ ይው እንደምታዩት ነው። ቤቱ ይደርሳል ማለት ነው። ሀያ አምስት ቁርቁሮ የያዘ ነው መቀየሪያ ማለት ነው። እዚህ አካባቢ ላይ እንደምታዩት እንደ ህገ ወጥ አይደለም ብዙ አዲሱ ቤት የሚታያችሁ ከጎኗ ከትንሿ ቤት ጎን ምንድን ነው እዲሳት በዲሳት መልክ ተሰርቶ ነው ማለት ነው። ቀበሌ አመልክቶ መስራት ይቻላል። በዚህ ቤት አስመስክሮ እንትን ብሎ መስራት ይቻላል ማለት ነው። እዚህ ቦታ ላይ ያው እንደ ህግ ወጥ አይደለም። እንግዲህ እንደምትመለከቱት ወጪ ይህ ቦታ ቀበሌ አምስት አየሉ ባህር ቅብር ስር ሙባረክ ሰፈር ነው። ቀን ይመስላል ውዶቼ፣ ሁሉንም አስቀኛችኋለሁ ወደፊት እጄ ማለት ነው። እዚህ ላይ ያው ትንሽ ውሃ ነገር እንትን ብሏታል። ከታች መንገዱን አስቀይሰ ነው ውሃ ወድ ያለፈ ነው። እታች ደግሞ ቢገደግድ ታች እንዲያውም ዘንድሮ አጠር ስለታጠረ ታች ውሃው ይቆማል ማለት ነው። እና ያው ካርታ ማሳየት ይቻላል፣ ካርታ ያለፈ ነው። 850 ካሬ ነው ውዶቼ። ለምትገዙ መግዛት ለምትፈልጉ በመስመራችን ደውሉልን። የራሴ ነው ማለት ነው ውዶች፣ እሺ። ይህ ነው ይመስላል ሰፈሩ እንግዲህ ይህን ይመስላል። ማምን የተሰራው አዲሱ ቤት ነው። ያው ይህ እንግዲህ ይህን እንጨቱ ያለበትን ጨምሮ ነው ማለት ነው። ቤቱ ይሄ ነው። ግራር ያለበትን ናት ቤቲቱ ማለት ነው። ለምትፈልጉ ደውሉ ላቸዋለሁኝ። ላይክ ሰብስክራይብ ማድረጋቸውን እንዳትረሱ። ሰላም ሁኑልኝ። ሰላማችሁ ተወዳጆቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።